ምጥን በተፈጥሮ ሊያስጀምሩ የሚችሉ አምስት ምግቦች። የመውለጃ ቀኑ ገድቦ እየተቃረበ ነው፣ ግን አሁንም ምንም አይነት የምጥ ምልክት የለም። ምጥን በተፈጥሮ ለመጀመር የሚረዱ አምስት ምግቦች። አንደኛ፣ አናናስ ወይም ፓይን አፕል ብለን የምጠራው። እንዴት ይረዳል? ብሮሚላኒን የተባለ ኤንዛይም ይዘዋል። ይህ ኤንዛይም የማህጸን በርን ለማለስ ወይም ሶፍትን ሰርቪክስ ሊረዳ ይችላል ማለት ነው። ማሳሰቢያ፣ ይህ እውነተኛ ውጤት እንዲኖረ በጣም ብዙ መብላት ያስፈልገተዋል ማለት ነው። ሁለተኛ፣ ቅመም የበዛባቸው ምግቦች ወይም ስፓይሲ ፉድ ብለን የምጠራው። እንዴት ይረዳሉ? እነሱ እንደ በርበሬ ወይም ወጥ ኩሪ ያሉ ቅመሞች የምግብ መፈጨን ስርአቱን ሊያነቃቁ ይችላሉ። ይህ ደግሞ የማህፀን መኮማተር ወይም ሂሮይን ኮንትራክሽን ሊያነሳሳ ይችላል ተብሎ ይታመናል ማለት ነው። ሶስተኛ ተምር ነው። እንዴት ይረዳል? ከ36ኛ ሳምንት ጀምሮ በቀን 6 ተምር መብላት የማህፀን በር በቀላሉ እንዲከፈት እና የምጥ ጊዜ እንዲያጥር ይረዳል በተጨማሪ በጣም ጣፋጭ ናቸው ማለት ነው። አራተኛ ቀይ ራስበሪ ቅጠል ሻይ፣ የሻይ ቅጠል ማኑ ሬድ ራስበሪ ሊፍቲ ብለን የምጠራው። እንዴት ይረዳሉ? እነሱ ራስበሪ ጣዕም ያለው ሻይ ሳይሆን ትክክለኛው የራስበሪ ቅጠል ሻይ ነው። የማህፀን በማጠናከር ወይም ቶን ኦፍ ዘስ ዩተረስ ለምጥ ዝግጁ እንዲሆኑ ያደርጋል ተብሎ ይታመናል ማለት ነው። አምስተኛ ኦኬራ ነው። እንዴት ይረዳል? ይሄም ይሄን የሚጠባበቅ አትክልት የማህፀን በርን ለማለስለስ የሚረዳ ተፈጥሯዊ ሙስሌጅ በውስጡ ይዘዋል። ብዙ እናቶች በመጨረሻ ወራት ዘውትሮ መመገብ ምጥን ፈጣንና ቀላል እንዳደርግላቸው ይናገራሉ ማለት ነው። ወሳኝ ማሳሰቢያ፣ እነዚህ ምግቦች መሞከር ያለብዎት ከ37 ሳምንት በኋላ ብቻ ነው እና ሁል ጊዜ መጀመሪያ ከሐኪሞ ጋር ይነጋገሩ።